የኤርትራን ባህር ኃይል ናጠው ያሬ ሴፍ አስደንጋጭ ጥቃት። ኤርትራ ጦሯን አንቀሳቀሰች። ጦርነቱ ተቀጣጠለ። በሚሊዮን የሚቆጠሩ ዜጎችን ያፈናቀለው በመቶሺዎች ለሚቆጠሩ ዜጎች የሞት ምክንያት የሆነው የሱዳን የእርስ በእርስ ጦርነት በጊዜ መቋጫ ካላገኘ በሱዳን ውስጥ የሚነሳው እሳት ጎረቤት ሀገራትንም መብላቱ አይቀርም ሲባል ነበር። ይህ በዘመናችን ውስጥ ከተነሱና ከተመለከትናቸው አስከፊ ጦርነቶች መካከል የሚመደበው የምስራቅ አፍሪካው አውዳሚ ጦርነት በመጨረሻም በሀገራት የውስጥ ጉዳይ ጣልቃ መግባት የማይታክታትን ጦርነትን መፈልፈል የዘውትር ተግባሯ ያደረገችውን የኢሳያስ አፈወርቂን ኤርትራ መሰስ ብላ እንድትገባ አድርጓታል። እጅግ ከፍተኛ ቁጥር ያለው የኤርትራ ሰራዊቱ ወደ ሱዳን እየተመመ ነው። ነገሮች እጅግ አስከፊ ገጽታን ይዟል። በትንታኔ እንመለከተዋለን። አብራችሁን ቆዩ። አሁን ማንም ያልጠበቀውና ፈጽሞ ያልተገመተ ሰበር ዜና ተሰምቷል። የሱዳኑ የእርስ በርስ አስከፊ ጦርነት ኤርትራ ደርሷል። እሳቱ አይነካኝም ብላ ከጦርነቱ ጀርባ ሆና ነገሮችን ስታቀጣጠል የነበረችው ኤርትራ በመጨረሻም ራሷ ያቀጣጠለችው እሳት አቃጥሏታል። በትላንትናው እለት በተሰማው አስገራሚ መረጃ የኤርትራ ባህር ኃይል በድሮን መመታቱ ተነግሯል። ይህንን ያስታወቀው የሱዳኑ አሬሴፍ የምሽት ዜና ዘገባ ነው። የሌትናል ጀነራል ሂሜት ዜና አውታሪ የሆነው አሬሴፍ በዘገባው እንዳለው በዛሬው ጉዳያችን የሻቢያን ባህር ኃይል ካልቡራን ትራፊዎች ጋር ቀይ ባህር ውስጥ አስጥመናቸዋል። ቀጣይ ታርጌታችን አስመራና ምጽዋ ፖርት ይሆናሉ ሲል ምሽቱን በፎቶ ባሰራጨው ዘገባው ዛቻውን አሰምቷል። ጉዳዩ እንዲህ ነው። በሌተናል ጄኔራል ሄሜት ሚመራውና ሱዳንን ለሁለት ከፍሎ የራሱ መንግስት የመሰረተው የሱዳን ፈጥኖ ደራሽ ኃይል ሰሞኑን በተከታታይ መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአልቡራን የባህር ኃይል ቤዝና የነዳጅ ማጣሪያዎች በድሮን እያወደመና ከተ ጥቅም ውጪ እያደረገው ይገኛል። የሻቢያ የባህር ኃይል ፓይሬት የጦር ጀልቦች ፖርት ሱዳንን እንከላከላለን፣ አልቡርሃንን እንታደጋለን በሚል ከትናንት በስቲያ ወደ ሱዳን የባህር ጠረፎች ማቅናታቸው ሲታወቅ ሌተናል ጀኔራል ሂሜቲ አሬስቴፍ ዛሬ ለሶስተኛ ቀን ከፍተኛ ቴክኖሎጂ የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እሳት ሲያዘም ብሎ ሲያዘንብ አምሽቷል። ኤርትራ የዘውትር ተግባሯ ምንድን ነው ተብሎ ሲፈተሽ በሀገር የውስጥ ጉዳይ እየገቡ ማወቅ፣ ከጦርነቶች ጀርባ እየተገኙ እሳት ማቀጣጠልና ጦርነቱን ማ አባባስ እንዲሆን ይታወቃል። እናም እንደዚህ አይነት ወደ ጦርነት ገፊ የሆኑ ምክንያቶች ስታገኝ ደግሞ ምን ልታደርግ እንደምትችል መገመት ቀላል ነው። ኤርትራ በአንቀሳቀሰችው የጦር ሰራዊት ሱዳንን ወደ አስከፊ ደረጃ ልታደርሳትና በድጋሚ በሚሊዮን የሚቆጠሩ ዜጎች እንዲሰደዱ ምክንያት ልትሆን ትችላለች እየተባለ ነው። የሱዳን ጦር አርብ ዕለት በጊዜያዊ ዋና ከተማ ፖርት ሱዳን ለስድስተኛ ተከታታይ ቀን በፓራሜትር ፈጣን ደጋፊ ኃይሎች አሬሴፍ በሰው አልባ አውሮፕላኖች ጥቃት መፈጸሙን አስታውቋል። በማዕከላዊ ፖ ፖርት ሱዳን የሱዳን ዋና ዋና ወደቦች የሚገኙበትና የከተማዋ ሰሜናዊ አካባቢዎች ላይ የሚበሩትን ሰው አልባ አውሮፕላኖችን ለመከላከል ወታደራዊ ጸረ አውሮፕላኖች በከፍተኛ ሁኔታ መተኮሱን የሱዳን ጦር አስታውቋል። ሰራዊቱ መግለጫ ያወጣው በእሁድና ሮም መካከል ባለው ጊዜ ውስጥ አር ኤስ ኤፍ ሰው አልባ አውሮፕላኖች በተሳካ ሁኔታ ከፖርት ሱዳን ዓለም አቀፍ አውሮፕላን ማረፊያ አጠገብ በሚገኘው የኦስማን ዲግና አየር ማረፊያ ውስጥ ያሉትን ተቋማት ኢላማ ማድረጋቸው ተከትሎ ነው። እነዚህ ጥቃቶች የፍላሚንጎ የባህር ኃይል ጦር ሰፈርን ከመምታታቸው በተጨማሪ በደቡብ ፖርት ሱዳን አቅራቢያ ባሉ ስልታዊ የነዳጅ ዲፖችና በግል ይዞታ ስር ያሉ መጋዘኖችንም ኢላማ አድርጓል። ሆኖም ሰራዊቱ እንዳስታወቀው ሐሙስና አርብ የሰው አልባ አውሮፕላን ጥቃቶችን መመከት መቻሉን ነው። የኋለኞቹ ጥቃቶች ያተኮሩት በፍላሚንጎ የባህር ኃይል ሰፈርና በመስሪያ ቤቱ ውስጥ ባለው የአየር ኃይል ኮሌጅ ዋና መስሪያ ቤት ላይ ነው ብሏል። በተጨማሪም አመሻሹ ላይ ከፖርት ሱዳን በስተ ሰሜን በሚገኘው የፍላሚንጎ የባህር ኃይል ጦር ሰፈር እና የነጭ አባይ ግዛት ዋና ከተማ ከራባክ በስተ ደቡብ በሚገኘው ኬናና አየር ማረፊያ ላይ የድሮን እንቅስቃሴም ተመዝግቧል። የሰራዊቱ ጸረ አውሮፕላን ሲስተም እነዚህን ሰው አልባ አውሮፕላኖች እየመከተ እንደሚገኝም ወታደራዊ ምንጮች ጠቁመዋል። ባለፈው ሐሙስ የአሬሴፍ ሰው አልባ አውሮፕላን በአውሮፕላን በነጭ ናይል ግዛት ኮስቲ ውስጥ የነዳጅ መጋዘኖች ኢላማ ያደረጉ ሲሆን ይህም ከፍተኛ የሳት ቃጠሎና ከፍተኛ ጭስ አስከትሏል። በጀኔራል ሙሐመድ ዲጋሉ ሐማቲ የሚመራው ራሱን የሱዳን ፈጥኖ ደራሽ አሬሴፍ ጦር ብሎ የሚጠራው ኃይል በሰዋልባ አውሮፕላን በጀኔራል አልቡራን ቁጥጥር ስር የሚገኘውን ግዛት በቦምብ ደበደበ። በተባበሩት አረብ ኢምሬት ሲደገፋል የተባለው አሬሴፍ ሱዳን ውስጥ በሚገኙ ሶስት ትልልቅ የነዳጅ ማከማቻ ላይ የሰው አልባ አውሮፕላኖች ጥቃት መፈጸሙን የተለያዩ ምንጮች ገለጹ። ከጀነራል አልቡርሃን ጎን የተሰለፈው ኢሳያስ መንግስት የባህር ኃይሉን ወደ ሱዳን ድንበር ማንቀሳቀስ መጀመሩም እየተገለጸ ነው። አሬሴፍ ወደ ቀይ ባህር እየቀረበ ያለውን የኤርትራ የባህር ኃይል አሰጥማለሁ ሲል ዝቷል። እንደሚታወሰው አሬሴፍ ሐሙስ ዕለት በምዕራብ ኦምዶርማን በመኖሪያ ቤቶች ላይ በፈጸመው ሰው አልባ አውሮፕላኖች ጥቃት ሶስት ህጻናትን ጨምሮ ቢያንስ ስምንት ሲቪሎች ተገሏል ሲል የአካባቢው ምንጮችና የህክምና ባለስልጣናት ገልጿል። ከዚህ በተጨማሪ የአሬሴፍ ተዋጊዎች በአካባቢው የሚገኙ መኖሪያ ቤቶች በወረሩበት ወቅት ተኩስ በመክፈታቸው አምስት ሰላማዊ ሰዎች ተገድለዋል። የሱዳን ጦር ወደ ኮርዶፋን በሚወስደው ስትራቴጂክ የኦምዱርማን ባራውራ ጎዳና አቅራቢያ በሚገኝ የአሬሴፍ የመጨረሻ ምሽግ ላይ ከፍተኛ መሻሻሎች እንዳሉ ሲገልጽ፣ በምዕራብ ኦምዱርማን ገዳይ ጥቃቶች ተከስተዋል። የኦምዱርማን የአደጋ ጊዜ ምላሽ ክፍል አባል ለሱዳን ቱሪቡን እንደተናገሩት ከሆነ አሬሴፍ በዳሬሰላም ብሎክ 26 በፈጸመው ጥቃት ቢያንስ አምስት ንጹሐን ዜጎች ተገድሏል ብሏል። የአደጋ ጊዜ ሰራተኛ አክሎም አሬሴፍ በዳሬሰላም ብሎኮች 22 26 27 28 እና 30 በሩቅ ምዕራብ ኦምዱርማን በሚገኘው አልሙዋይሊ አካባቢ በታሰሩ ሰላማዊ ዜጎች ላይ ሰፊ የመብት ጥቃቶች እየፈጸመ ነው ብለዋል። እነዚህ በአሬስሴፍ የተያዙ ቦታዎች በጣም ውስብስብ የሆነ ሰብአዊ ቀውስ ያጋጥማቸዋል። ነዋሪዎቹ ንጹሕ ውሃ እና ምግብ ለማግኘት እየታገሉ ነው ተብሏል። ከዚህ በተጨማሪም የሱዳን ዶክተሮችን ኔትወርክ የሲዲኤን ባወጣው መግለጫ በምዕራብ ኦምዱርማን ብሎክ 16 በሚገኝ መኖሪያ ቤት ላይ በተፈጸመ የአሬስሴፍ ሰው አልባ በአውሮፕላን ጥቃት ቢያንስ ሶስት ንጹሐን ሲገደል አራት ሌሎች ደግሞ ቆስሏል ተብሏል። የሲሌን መግለጫ በኦምዱርማንና በሌሎች ግዛቶች በአሬሴፍ የሚካሄደውን ህዝብ በሚበዛባቸው ቦታዎች ላይ ያነጣጠሩ ጥቃቶች ቀጥሏል ብሏል። የዶክተሮች ቡድን አለም አቀፍ ማህበረሰብ አሬሴፍና አመራሩ እንደዚህ አይነት ጥሰቶችን እንዲያቆም ጫና እንዲደረግ፣ በኮርዶፋርና በዳርፉር በተከበቡ አካባቢዎች ደህንነቱ የተጠበቀ እርዳታ ኮሪደሮችን እንዲከፈቱ እና ሆን ተብሎ የሲቪል መሰረተ ልማት አውታሮች ላይ የሚፈጸሙ ጥቃቶች እንዲያቆሙ አሳስቧል። ከዚህ ጋር ተያይዞ የአውሮፓ ህብረት ረብ ሁለት አሬሴፍ በፖርት ሱዳን ላይ የፈጸመውን የሰው አልባ አውሮፕላን ጥቃቶችን ያወገዘ ሲሆን በሱዳን እየተባባሰ ያለው ግጭት ቀደም ሲል የተሻለ መረጋጋት ወደ ነበረባቸው አካባቢዎች መስፋፋቱ እንዳሳሰበው ገልጿል። ውግዘቱ ባለፈው ረቡ ጠዋት በፖርት ሱዳን ላይ ያነጣጠረ ሌላ ሰው አልባ አውሮፕላን ጥቃት መፈጸሙ ተከትሎ መሆኑን የዜና ምንጮች ገልጿል። በጦር ኃይሎች የሚደገፈውን መንግስት የምታስተናግደው ከተማዋ ለአራተኛ ተከታታይ ቀን የጥቃት ሰለባ ሆናለች። የአውሮፓ ህብረት ጥቃቶች ሰራተኞቹ የሲቪል ተቋማትን ጨምሮ ወሳኝ የሆኑ መሰረተ ልማቶች ላይ ያነጣጠሩ ሲሆኑ የግጭቱ መስፋፋት ትልቅና አሳሳቢ ነው ብሏል። ፖርት ሱዳን በሺዎች የሚቆጠሩ የሱዳን ሲቪሎችና ዓለም አቀፍ ሰራተኞች ወደ ሌሎች ስፍራ ከሸሹ በኋላ የትግል ቀጠና ሆናለች። የህብረቱ የውጭ ጉዳይና ደህንነት ፖሊሲ መግለጫ የአውሮፓ ህብረት አርኤስኤፍ በሲቪልና ና ቁልፍ ኢላማዎች ላይ የድሮን ጥቃቶችን መጠቀሙን በማያሻማ መልኩ ያወግዛል ሲል ገልጿል። በአለም አቀፍ ድጋፍ ሰጪዎች ተደግፏል የተባሉት ድርጊቶች በፖርት ሱዳን የሚኖሩ የሱዳን ሲቪሎችና አለም አቀፍ ሰራተኞች ደህንነት አደጋ ላይ የሚጥል እንዲሁም የቀጠናው መረጋጋትን የሚጎዳና የዓለም አቀፍ የሰብአዊ ህግጋትን የሚጥስ ነው ብሏል። በፖርት ሱዳን እየቀጠለው ጥቃት በመላ ሱዳን ወሳኝ የሰብአዊ እርዳታ ስራዎች ላይ መስተጓጎል እንዳይፈጥር ስጋት አሳድሯል። በአንዳንድ የሀገሪቱ ክፍሎች 25 ሚሊዮን የሚጠጉ ሰዎች ለከፍተኛ የምግብ እጦት እየተጋለጡ እንደሆነ ተገልጿል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋን ካርቱም ክፍሎች በቁጥጥር ስር ማስገባቱን የገለጸ ቢሆንም ጦርነቱ ቀጥሏል። በጀነራል አልቡህራን የሚመራው የሀገሪቱ ጦር ኃይል በካርቱም የሚገኘውን ቤተ መንግስት መቆጣጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ባለፉት ሳምንታት ቤተ መንግስቱ በጀነራል ዳጋሎ በሚመሩት ፈጥኖ ደራሽ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ደራሽ ኃይሎች በበኩላቸው ጀነራል አልቡህራን የሱዳን መንግስት ማቋቋማቸውን ተከትሎ ጀነራል ዳጋሎን በበኩላቸው ሌላ ትዩ መንግስት መመስራታቸውን አስታውቀዋል። ይህም ሱዳንን ዳግም ለሌላ ዙር ክፍፍል ሊዳርጋት ይችላል ተብሎ እንዲሰጋ አድርጓል። ከሁለት ዓመታት በላይ በቆየው ጦርነት በተለያዩ የአገሪቱ ክፍሎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰቶችና ጭፍጨፋዎች መፈጸማቸው የሚያመለክቱ ሪፖርቶች ሲወጡ ቆይቷል። በተጨማሪም በጦርነቱ ምክንያት ሰብአዊ እርዳታ ማቅረብ ባለመቻሉ በሚሊዮኖች የሚቆጠሩ ሱዳናውያን ለችግርና ለረሃብ መገላጣቸውን የተባበሩትን መንግስታት ድርጅት አስታውቋል። አበቃን እቻር ጊዜን